የተወደዳችሁ እህት ወንድሞቼ እንግዲህ ይህን ቪዲዮ የማዘጋጀው በልጅነታችሁም ሆነ በተመቻቹ ጊዜያቶች የአማርኛ ቋንቋን የመማር ወይም ደግሞ ወደ ትምህርት ቤት ሂዶ የመማር እድሉን ላላገኛችሁ እህት ወንድሞቼ ነው። እንግዲህ በጣም በርካታ ቪዲዮዎችን ሰርች የላችኋለሁ። በዛሬ ደግሞ ያሰብኩት ምንድን ነው እንደሚታወቀው የአማርኛ ፊደላቶች ሰላሳ አራት ናቸው እና በሰላሳ አራቱም ቃላቶችን እየመሰረትን ደግሞ እንድንለማመድ ለማመድ ሰላሳ አራት ቪዲዮዎችን ተከታታይ ከዛሬ ጀምሮ በየቀኑ እንዲደርሷችሁ የሚደረጉ ሰላሳ አራት ቪዲዮዎችን ሰራላችኋለሁ ማለት ነው። ሶ እንግዲህ የመጀመሪያዋ የአማርኛ ፊደል ሃ ነች። ከሷ እንጀምራለን። ሀ ሁ ቺ

እንግዲህ ስትማሩ ምን ያለ መሰላችሁ? አንዳንዴ ስትማሩት እንዲቀላል ነው፣ እንዲ አይታችሁት ራሱ የሚገባችሁ ነገር ነው። ነገር ግን ይህን እኔን አስመስሎ መጻፍ በራሱ ትልቅ ፈተና ነው፣ እየጻፋችሁ ካልተለማመዳችሁ ማለት ነው። ስለዚህ አሁን እኔ ምን አረጋችኋለሁ? እነዚህን አስቆጥራችኋለሁ። ከስር ደሞ አሁን እዚህ ላይ አስመሬ ቃላት መሰረትባችኋለሁ ማለት ነው። ቃላት መሰረት የማይገቧችሁ ሊኖሩ ይችላሉ፣ አንዳንድ እነሱን እየጻፋችሁ ሙሉን እስከምጨርስ ደብተራችሁ እስኪሞላ በደንብ መከታተል ይጠበቅባችኋል ማለት ነው። እኔ ይህን ፊደል በደንብ የምትረዱበትን መንገድ በተለያየ መንገድ አስጽፋችኋለሁ፣ አስነብባችኋለሁ፣ አስተምራችኋለሁ ማለት ነው። እንግዲህ ወደዚህ ወደኋላም ኋላም ላንብበው አንዴ። ሆ፣ ህ፣ ሄ፣ ሀ፣ ሂ፣ ሁ፣ ሀ ብለናል ማለት ነው። ሀ። እንግዲህ አሁን ደግሞ እንዴት እናደርጋለን? እየዘለን እንጽፋለን። የመጀመሪያዋን ለምሳሌ ሃ ብዬ ጻፍኩኝ። ይችን እዘላለሁ። ከዛ ሂ ብዬ ጻፍኩኝ። ይችን እዘላለሁ። የዛ ሄ ብዬ ጻፍኩኝ፣ እንደዚህ ይችን እዘላለሁ። ከዛ ሆ ብዬ እጽፋለሁ ማለት ነው። ስለዚህ አሁን እናንተ ከዚህ ላይ የዘለልኳቸውን እየሞላችሁ ትጽፋላችሁ ማለት ነው። ኦኬ ይህኛው አንዱ ዘዴ ነው። ሌላኛው ደግሞ አሁን የሞላናቸውን ድጋሜ ደግሞ እንዘላለን። ይህን እዘልና ይችን ሁ እችን ዘላትና ይችን ሀ እችን ዘላትና ይችን ህ እችን እዘላት አለው ማለት ነው። በዚህ መንገድ ነው ማጥናት ያለባችሁ። አሁን ብዙ ልጆች ከቀኝ ወደ ግራ ከግራ ወደ ቀኝ ማንበብ አይከብዳችሁም፣ ግን መሐል ላይ ያሉትን መሙላት እንደፈለጋችሁ። ለምሳሌ ሰባት ናቸው አደለ? አምስተኛዋ ስትባሉ ባለቀለበቷን ሶስተኛዋ ስትባሉ ባለ ግሯ እዚህ ባለ ጫማዋን ሁለተኛዋ ስትባሉ ከጎን ቅጥያ ያላትን እንዲሁም ምልክቶችን በደንብ አዘባርቃችሁ ማንበብ አለባችሁ። በጣም ቀላል ነው። የምሬ ነው ምላችሁ። ቢያንስ እንኳን ትኩረት ላለው ተማሪ አንድ ወርና ከዚያ በላይ አይፈጅም ማለት ነው። በቃ ከአንድ ወር እስከ ሁለት ወር፣ በቃ ከፍተኛ ምንም ትምህርት ቤት ሄዶ ለማያውቅ ተማሪ ሁለት ወር ቢፈጅበት ነው። በቃ ማለት ሰላሳ አራት ስለሆኑ እንዳይረሳ አድርጎ ለመሸምደድ ማለት ነው። ከዛ ውጭ ያለው ቃላት በመመስረት ወዲያውኑ ወደ ስራ በመግባት ፊደሉን በመጠቀም ማዳበር ትችላላችሁ ማለት ነው። ኦኬ፣ እንግዲህ ይህን ካልን አሁን የምናደርገው ምንድነው? ቃላቶችን እንመሰረታለን። ቃላቶችን እንመሰረታለን። ለምሳሌ በሃ ሀ ገ ር ሀ ገ ር ማለት እንችላለን። ሀ ገ ር። ሌላ በሃ ነዋል ሀብት ሀ ብ ት ሀብት ሀብት ማለት ትችላላችሁ ከዛ ኃይል ማለት ይቻላል። ሀ ይ ል ያው የሚከብዳችሁ ካለ በነገራችን ላይ በውስጥ መስመርም ስለምናስጠና፣ ያው በጣም ጀማሪ ከሆናችሁ እኔ ላጥፋችሁ በወር በውስጥ ሞክሩት። በአንድ ወር ለአንድ ወር ለሁለት ወር ያክል በውስጥ ሞክሩት እኛ ጋር ከዛ በደንብ መሰረት ከያዛችሁ በኋላ በራሳችሁ ማስፋት ትችላላችሁ። መጽሐፍ ቅዱስ ሊሆን ይችላል። ቁርኣን እንደ ሃይማኖታችሁ ማለት ነው ሊሆን ይችላል። ሌሎችን ልብወለድ መጽሐፍቶች ሊሆን ይችላል። ለዘመድ ለወዳጅ ዘመዶቻቸው ደብዳቤ መጻጻፍ ወይ ደግሞ መልእክት ማስቀመጥ ሊሆን ይችላል። እሱን ነገር እየቆያችሁ ማዳበር ይቻላል። ነገር ግን ፊደላቶችን በደንብ እስክትረዷቸው ግን ከኛ ጋር በሳምንት አምስት ቀን ነው እናስተምረው በቀን ደግሞ አንዳንድ አንድ ሰዓት እንሰጣችኋለን። በዚህ ሁኔታ ብትማሩ በጣም ውጤታማ ያደርጋችኋል። ምክንያቱም በጣም ብዙ ልጆችን አስተምረናል። በጣም ብዙዎች አመስግነውናል። አሪፍ ነው እና እንደዛ ብትሞክሩት መክራለሁ። እሺ፣ አሁን ኃይል ብያለው አይደለ? ኃይል ሀያል ማለት ይቻላል። ሀያል ያ ል ሀያ ል ማለት ትችላላችሁ። ሌላ እዚህ ላይ ላስምርበትና ሌላም ይቻላል። ለምሳሌ ሀብት፣ ሀብታም ሃብታም ብታም ምን ይላል? ሃብታም ብታም ሃብታም ይለናል ማለት ነው። ከዛ ሃብታም ሃቅም አቅም ነው የሚባለው፣ ግን ሃቅምም ይባላል አንዳንዴ። ስለዚህ እስኪ ሃቅ ራሱ ይሆናል። ሀቅ ማለት እውነት ማለት ነው። ሀቅ ሀጢአት እራሱ ይሆናል። ሀጥ ያ ት ው ሀጥ ያ ት ሀጢአት ማለት ይችላላችሁ። ሌላኛው እስኪ ሀና ማለት ይቻላል። ሀና ሀና ሀና ሃና በቃ። እነዚህን ካየን በሀ ቤት ማብዛቱ ጥሩ አይደለም ማለት ይህን ያክል ካያችሁ በቂ ነው። ሀገር ሀገር፣ ሀብት ሀብት፣ ሀይል ሀይል፣ ሀያል ሀያል፣ ሀብታም ሀብታም፣ ሀቅ ሀቅ፣ ሀጥያት ሀጢያት ሃና ሃና ማለት ትችላላችሁ ማለት ነው እንግዲህ። ይህን ካልን አሁን ደግሞ በማንን እንመሰረታለን። በዚች መሰረትና አሁን የዚህ ሁሉ ቃል መጀመሪያው እቺ ፊደል ነች ሃ። አሁን ደግሞ በሁ እናያለን። ያለን እኔ ላጥፋችሁ፣ ሰላሳ አራት ቪዲዮ ስለምሰራላችሁ እንዳትሰለችሁ። ሁሉንም ቪዲዮዎች እየጻፋችሁ ነው የምትከታተሉኝ እና በጣም ባጥር ጊዜ ነው ውጤታማ ምትሆኑት። ኦኬ፣ ሁለተኛዋ ደግሞ ሁነች። ሁ ደግሞ ሁለት ማለት ይቻላልሁ። ሁ

ሁሴን ሁሴን ሁሴን። አሁን እንግዲህ ምን ልትሉ ትችላላችሁ? አሁን ዛሬ ገና የመጀመሪያ ሀን እያየን ይህን ሁሉ ቃል ለምን ትጽፋለት ሉኛላችሁ አይደለ? ግን በየቀኑ ምጨምርላችሁ ነገ ደግሞ በለ ስለምጨምር በየቀኑ እየጨመሩ ሰድ ልክ ሰላሳ አራተኛው ቃል ላይ ሙሉ ጨርሳለሁ ማለት ነው። ደግማችሁ ተመለሳችሁ ስታዩት በየቀኑ ያጠራቀማችኋት አንዳንድ ቪዲዮ ያያችት የጻፋችኋት እቺ አንዳንድ ፔጅ አንዳንድ ገጽ ተጠራቅማ መጨረሻ ላይ በጣም እናንተን ጉድ የሚያስብል ለውጥ ተፈጥረላችኋለች ማለት ነው። ለዛ ነው እሺ። ሌላኛው ሁኔታ ብያለሁ፣ ሁለንታ ብያለሁ፣ ሁለት ብያለሁ። በቃ እነዚህን ካየን እነዚህን ድጋሜ ላንብብላችሁ። ሁለት ሁለት ሁለት ሁለት ሁለገብ ሁለገብ ሁለገብ ሁለንታ ሁለንታ ሁለንታ ሁኔታ ሁኔታ ሁኔታ ሁካታ ሁካታ ሁካታ ሁሴን ሁሴን ሁሴን ሁሴን ማለት ትችላላችሁ ማለት ነው። እሺ አሁን ይህን ላጠፋባችሁ ነው። አሁን ወደ ሂ ይሄዳለው ማለት ነው። ኦኬ። የፊት የፊቱን እንደዚህ ላጥፋ። እሺ ሁ በሁ ሰርታ በሂ ነው አደለ? ሂ ለማለት ደግሞ ሂ ሳ ብ ማለት እንችላለን። ሂ ሳ ብ አያችሁ። ሂ ሳ ብ ሂ ሳ ብ። እሺ ሂደት። ሂ ደ ት ፊደላቶችን እንዴት እንደምቀርጽ በደንብ አስተውሉ። ሂደት እሺ ሂደት ከዛ ሂ ሂወት ነው የሚባለው። በእርግጥ ህይወት ቢሆንም ለመለማመጃ ስለሆነ ችግር የለም። ሂወት ማለት እንችላለን። ሂ ወ ት አዎ ሂ ሂደቶች ማብዛት ራሱ ትችላላችሁ። ሂደቶች ሂደቶች፣ ደ፣ ሂደቶች ይህ ለማብዛት ነው። ሂደቶች ሂደቶች እያልን ማብዛት እንችላለን ማለት ነው። ይህ በሂ የመሰረት ናቸው ቃላቶች ናቸው ማለት ነው። እሺ አሁን ደግሞ በሃ መሄድ እንችላለን። በቀላሉ በሃ ለመመስረት እነዚህን ብቻ መቀየር ይቻላል። አሁን እነዚህ ምክንያቱም ይችም ሃነች፣ ይችም ሃነች አይደል? በአማርኛ አጋጣሚ እቺ የመጀመሪያዋና እቺ መሃል ላይ ያለችው ተመሳሳይ ናቸው። ስለዚህ የመጀመሪያዎችን ብቻ አጥፍቼ ሃሃሃ ማድረግ ነው። ያው ግራ እንዳትጋቡ፣ ያው ሃ የምትለዋን ይች እንደዚህ ማረግ እንደዚህ፣ እንደዚህ፣ እንደዚህ ማረግ ማለት ነው። ስለዚህ አሁን ማን ይሆናል? ሀብታም። ምንም አልተቀየረም። ሀብታም፣ ሀቅ፣ ሀጥያት፣ ሀና ማለት ትችላላችሁ ማለት ነው። ስለዚህ ሀ ምትሏ ራሷን መተካት ይቻላል ማለት ነው። ሌላኛው ሄ በሚለው ነው። ሄ የሚለውን እዚች ላይ እንመስርታችሁ። ያው ቪዲዮ ስለሆነ ወደኋላ ተመልሳችሁ ደጋግማችሁ ማየት ስለምትችሉ ለዛ ነው ቶሎ ማጥፋባችሁ ያቆማችሁ እዩት፣ ችግር የለም። ከዛ በሄ ደግሞ ሄደ ማለት ይችላለሁ። ሄ ደ ሄደ ሄ ዋን ሄ ዋ ን ሄ ዋን ሄ ዋን ሄ ዱ ማለት ይቻላል። ሄ ሄ ዱ ሄዱ ማለት ይቻላል። ሄዱ ማለት ይቻላል። ኦኬ፣ እቺን አሳነስኳት አይደለ? ይችላ እንትል ልበላት። ሄዱ ሄዱ ለብዙ ሲሆን ማለት ነው። ከዛ ሄዱ ሄዋን ሄደ ሄክታር ማለት ይችላለችው። ሄክ ሄክታር ማለት መሬት የሚለካበት ነው የሆነ ምን ያክል ቦታ ላይ ነው ያረፈ። የሆነ ሪል ስቴት ሊሆን ይችላል። የሆነ የእርሻ መሬት ሊሆን ይችላል። ሄክታር የሚባለው የሚለካበት የመለኪያው ሄክታር ይባላል ማለት ነው። ስለዚህ ሄደ፣ ሄዋን፣ ሄዱ፣ ሄክታር እያልን መመስረት ይችላለን። በማን በሄ ማለት ነው። አሁን በህ ነው የምንሄደው፣ በህ እንሄዳለን። ኦኬ ይችላ ጥፋት። ኦኬ በህ ለመመስረት ደግሞ ህፃን ማለት ይቻላል። ህፃን ህፃን በዚች ማለት ህፃን፣ እዛ ህይወት ህይወት ህይወት ህይወት ህይወት፣ ከዛ ህዳር ማለት ይችላላችሁ። ዳ እቺ አጭር ነው የምትሆኑ ዳ ስትሆን ር ህዳር ህዳር። ከዛ ህፃን ሚለውን በራሱ ህፃናት ማለት ይቻላል። ህ ጻ ና ት ህ ፃ ና ት ህፃናት ማለት ትችላላችሁ ማለት ነው። እሺ አሁን የመጨረሻው ነው የቀረ ሆ ሆ። ኦኬ ሆን ደግሞ ይችላል ተፋና መሰረትላችኋለሁ ማለት ነው። አደራ መጽሐፋችሁን እንዳታቋርጡ፣ በእርግጠኝነት ከኔ ጋር ይገባችኋል። በቃ እኔ ምክንያቱም ወደ ኋላ ተመልሳችሁ ማየት ትችላላችሁ። የቆያችሁ ልጆች ታውቁታላችሁ፣ ግን አዳዲስ ገብ ተማሪዎች ምን ያክል እንደማስተምር ምን ያክል ተማሪዎች እንደቀየ እንደተቀየሩና ምን ያክል ቪዲዮዎች እንደተለቀቁ ማየት ትችላላችሁ ማለት ነው። ኦኬ እንግዲህ ሆ ነው አይደለ? ሆ ለሚለው ደግሞ ሆ ድ ሆድ ማለት ትችላላችሁ። ሆዳም ሆዳም ሆዳም ማለት ትችላላችሁ። ሆታ ሆታ ሆታ ሆታ ማለት ትችላላችሁ። ሆ ሆያ ሆዬ ሆያ ሆዬ ሆያ ሆዬ እንደዚህ ማለት ትችላለች። ሆያ ሆዬ ማለት ትችላላችሁ ማለት ነው። እንግዲህ በዛሬ ትምህርታችን ስለ ከሰላሳ አራቱ ፊደላቶች የመጀመሪያዋ በሆነችዋ በሃ ፊደላቶችን ቆጥረናል፣ ቃላቶችን አንብበናል፣ መስርተናል ማለት ነው። ስለዚህ እነዚህ ደብተር ላይ ጻፏቸው እንዳልኳችሁ። በውስጥ መስመራ በቀን አንድ ሰዓት ካላችሁ በሳምንት አምስት ቀን ነው የምናስተምረው። በቀን አንድ ሰዓት በሳምንት ደግሞ አምስት ቀን እያስተማርናችሁ በአጭር ጊዜ በሚገባችሁ መንገድ እናስጠናችኋለን ማለት ነው። እና ይህን አድቫንቴጅ መጠቀም ትችላላችሁ። እንግዲህ የዛሬ የነበረን ቆይታ ይህን ይመስላል። በነገ ቪዲዮ እስከምንገናኝ መልካም ቆይታ ይሁንልን። ሰላማችሁ ይብዛልኝ፣ ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።